ውቢቷ ባህር ዳር ከተማን ስናስብ በብዙዎቻችን አእምሮ ዘንድ የሚመጣው የጣና ሐይቅ ነው። የጣና ሐይቅ ለባህር ዳር ከተማ ተፈጥሮ የቸራት ውበቷና ድምቀቷ ነው። ግን ይህ ሐይቅ በተለይም ደግሞ ለዘመናት በተለያዩ ጫካዎችና በተለያዩ ነገሮች ተሸፍኖ ለማህበረሰቡ ምቹ አገልግሎትን ምቹ ሁኔታን ሳይሰጥ ቆይቷል። አሁን ታዲያ የኮሪደር ልማት ለጣና ሐይቅ መገለጥ ጉልህ አስተዋጽኦ አበርክቷል። በዚህም በርካቶች በተለይም ደግሞ ወደ ጣና ሀይቅ ሄደው እንዲዝናኑ የጣና ሀይቅን ተፈጥሮ የቸረውን አየር እንዲያገኙ ምቹ እድል ፈጥሯል። እኛም እንግዲህ በተለይም ደግሞ ወደ ጣና ሀይቅ እየሄዱ እየተዝናኑ ቆይታ የሚያደርጉ የተለያዩ ሰዎች ጋር ቆይታ የምናደርግ ይሆናል። ተከታተሉ። ሰላም ነዎት? ጤናሽ ትልኪ። ሰላም ነዎት። ወደ ጣና እየሄዱ ነው? ወደዚያው እየሄድኩ ነው። ሁሌም የመሄድ ልምዳ እልዎት? ያደኩበት ሀገር አይደል? ም ጣና እሄዳለሁ። እዚህ ጊዮርጊስ ቤተክርስቲያን ስለሆነ ማታ ማታ እዚያ እመጣለሁ። ከዚህ አካባቢ የኮሪደር ልማት ከመከናወኑ በፊት የነበረው ሁኔታ ምን ይመስላል? እንዲህ እርሰዎ ያውቁታል። ይሄ ድሮ ሽፍን ነበር፣ ዱር ጥቅጥቅ ያለ ነበር። እንዲህ ያለ አየርና መልክ የሚሰጥ አልነበረም። ምናልባት ወደ ጎርጎራ፣ ወደ ዘጌ፣ ወደ ደልጊ፣ ወደ ቁንዝላ ለሚሄድ ሰው የሚሳፈረው መንገድ በዚያ የጠባ መንገድ ነበረችው። በዚያ ገብቶ ይሄዳል እንጂ እንደዚህ ያለ ስፋት ያለ ይሄንን በሰባ በሰማኒያ ሺህ የሚሆን ህዝብ የሚያስተላልፍ መንገድ ስለሌለ ሊመጣም አይችልም ነበር። እና ይሄ መንገድ መሰራቱ በጣም ደስ እኔ ባላውቀውም ዱባይ ተፈጠረች እየተባለ በማህበረሰቡ ሲነገር ስለሰማሁኝ ዱባይንም ባላውቅ እኔ ለእኔ በእውነት በጣም ደስታ እየተሰማኝ ነው። እንደዚህ ሆኖ ማየት ባህር ዳር ላይ መጦ ማያቅ ሰው ሲመጣ ጣና የት ነው ያለ የሚል ሰውም አይጠፋም ከዚህ በፊት ነበር። አዎ፣ ሞልቶ እንዴ! ጣና ስሙ ጣና ይባል እንጂ የማያውቀው የማያየው ሰው ነበረ እና ዛሬ እውነት ልንገርህ አይደል ከየት ልበልህ? ከቀበሌ ሰባት ጀምሮ ከፓፕሬስ እኮ ጣና እየታየ ነው። አሁን ከፓፕሬስ እዚህ ጣና እየታየ ነው። ሁለት ጥቅም ነው የሚሰጠው። አንደኛ በእይታ በገጽ ይታያል። ሁለተኛ አየሩና ነፋሱ ሙቀት የነበረውን እየተከላከለለት ስለሚ፣ ሁለት ጥቅም ነው የሚያገኘው። ይሄ መንገድ ቱሪስት ድሮም ቢሆን የወዳት ነበር። ዛሬ ግን የበለጠ መቶ በመቶ ቱሪስት የምትጋብዝ ከተማ ትሆናለች የሚል እምነት አለ። በተለይ ደግሞ ይህ በጣም ለህብረተሰቡ ምን አይነት ተስፋ እንደሰጠ መናገር ያቅተኛል። ይሄ የኮሪደር መንገድ ማለት ባህር ዳር ውስጥ ወደ ስድስት ወይ ወደ ሰባት ቦታ የተከፈተ ደረጃ ነበረ። እንዴት? ይህ አሁን ነው አሁን ነው ቅርብ ጊዜ ነው አሁን ይህ አሁን ነው። ህብረተሰብ የሚገለገልበት የሚጠቀምበት ራሱ ትልቅ ተስፋ እኮ ነው። ይሄ ባይኖር ይሄ ሁሉ ሰው አይመጣም ነበር። ሰጣችሁ ሐይቅ ዳር ነው የምትቀመጡና መልካም ጊዜ እንደምታሳልፉ ተስፋ እናደርጋለን። እናመሰግናለን። እኔም አመሰግናለሁ። ከዚህ ጋር ደግሞ በተለይም ደግሞ የኮሪደር ልማቱ ለጣና ሐይቅ መገለጥ አንዱ ትሩፋ ይዞ በመጣው ቦታ ላይ ተቀምጠው እንግዲህ የተለያዩ ሰዎች እየተዝናኑ ይገኛሉ። ከአጠገባችን አንድ ሰው አግኝተና፣ ሰላም ነዎት ጋሽ? ሰላም ነዎት? እየተዝናኑ ነው? ጊዜዎት እንዴት እያለፈ ነው? እንዴት ነው በተለይም ደግሞ እንግዲህ ለጣና ሐይቅ ይህ የኮሪደር ልማት ለመገለጥ አንዱ ምክንያት ሆኗልና፣ እንዴት አዩት የኮሪደር ልማቱ የሚያሳየው ትሩፋት በእውነቱ የሚያስደስት ጥሩ ነፋስ ይመጣ፣ ያ ሁሉ ደን እና ጫካ ተነስቶ ተመቻችቶ፣ ሁለመናው በጣም ደስ የሚል ሁኔታ እያየን ነው። መጨረሻውን ደግሞ እንግዲህ ልናይ እንችላለን። ስለዚህ ወደ ልማቱ በጣም በጣም በጣም በጣም ደስ የሚል ሁኔታ ነው ያለው የሚል አስተሳሰብ ነው ያለኝ። እንዲሁ አልጠበቅኩትም ነበር ስለማላውቀው ከዚህ በፊት ግን በጣም ነው ደስ ያለኝ ሁሉን ነገር ሳየው ልዩ ነው የሆነብኝ ደስ የሚል ነው። ባህር ዳር ማለት በጣም ውብ ሀገር ናት። ደስ ትላለች እና እኔ አልፌ የእግር መንገዴ ነው እንዲሁ ያየዋት እንጂ ላያት መጥቻ አልነበረም ግን፣ ብዙ ጊዜ ተደጋግሞ ባያት ደስ ይለኛል፣ እድሉን አግኝቼው። ይህ የኮሪደር ልማት ስራ በተለይ ለጣና ሐይቅ መገለጥ ወደ ሰባት በሮች በሚሆኑ አማራጮች ሁሉ የጣና ሐይቅ ለማህበረሰቡ ምቹ ሁኔታን በመፍጠር ረገድ እንግዲህ የኮሪደር ልማቱ አስተዋጽኦ ማበርከቱን ከተለያዩ ማህበረሰብ ክፍሎች እንግዲህ አስተያየቶች ሲሰነዘሩ ቆይተዋል። እንደ ከተማ አስተዳደር ደግሞ በተለያዩ ምዕራፎች ወደ 22 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ እየተከናወነ ይገኛል።